ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ በፓርላማ እንደሚከሰቱ ሲሰማ ጌታቸው ረዳ ደግሞ ያበጠውን አፈንድተው ተከስተዋል። አንዳንዴም ወቅ ሲለኝና ሲነሽጠኝ የምለውን አላውቅም ሲሉ ከሰሞኑ የተደመጡት ጌታቸው ትናንት ምሽት ደግሞ ነሽጠዋቸው ይሁን ወይም ወቅ ብሏቸው ባይታወቅም፣ ወልቃይት በሰላም ይመለሳል ብዬ አላስብም ሲሉ ተደምጠዋል። የአብይ መንግስት በጣም የተዳከመ ስለሆነ ከኤርትራና ከፋኖ ጋር ተጋብዘን እንገለብጠዋለን የሚሉ የህዋት አመራሮችና መኮንኖች አሉ ሲሉ ጉድ ስሙ ሲሉ በኮሪደር የሚወራውን ጭምጭምታ አደባባይ አውጥተውታል። ከዚህ በተጨማሪም ወደ አዲስ አበባ ሊጓዙ ሲሉ ኤርፖርት ላይ ያጋጠማቸውን ጉዳይም አንስተዋል። በጉዳዩ ላይ ሰፋና ዘርዘር ያለ መረጃም እናቀርብላችኋለን። በሌላኛው መረጃችን ደግሞ አባይ በርሃ ላይ ሌላ ጉድ ተሰምቷል። የኦነግ ሸኔ እገታ መረብ እምብርት ነው የሚባልለት አባይ በርሃ ሌላ አሳዛኝ እገታ፣ ሌላ ልብ ሰባሪ ዜናን አስተናግዷል። በትናንትና ዕለት ወደ አማራ ክልል የሚጓዙ መንገደኞች መታገታቸው ነው እየተሰማው። ስለ እገታው ኦነግ ሸኔ መግለጫ ወጣ ሲሆን በስፍራው የነበሩ የአይን እማኞች ጥብቅ መረጃ ናገርተዋል፣ ትሰሙታላችሁ ከመታሰራቸው በፊት ሕዝብ የናቀ ወደቀ የሚል ንግግር ያሰሙት አቶ ክርስቲያን ታደለን የተመለከተ አዲስ መረጃ ተሰምቷል። አቶ ክርስቲያንን ጨምሮ እነ አቶ ዮሐንስ ቦያሌው ባሉበት የክስ መዝገብ ምስክሮችን መስማት እንደተጀመረ ታውቋል። አንድ የፌዴራል ፖሊስ አባል ምስክርነቱን እንደሰጠም ተነግሯል። ከወዲያ ከባህር ማዶ ደግሞ እስራኤል እጅግ ዘግናኙን ጥቃት ትናንት ምሽት ጋዛ ላይ አዝንባለች። በዚህም ሶስት መቶ በላይ ሰዎች ሲገደሉ ከእነዚህም ውስጥ አምስቱ የሐማስ ከፍተኛ አመራሮች ናቸው ተብሏል። የእስራኤልን ጥቃት ተከትሎ ታዲያ የጋዛ ተኩስ አቁም ፈርሷል ነው የተባለው። ይህም ለፍልስጤማውያን ከባድ መርዶ ሆኗል። እናስደምጣችኋለን። ተነስልን። ውድ የአንድ አፍታ ቤተሰባዎች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ በፓርላማ እንደሚከሰቱ ሲሰማ ጌታቸው ረዳ ደግሞ ያበጠውን አፈንድተው ተከስተዋል። አንዳንዴም ወቅ ሲለኝና ሲነሽጠኝ የምለውን አላውቅም ሲሉ ከሰሞኑ የተደመጡት ጌታቸው ትናንት ምሽት ደግሞ ነሽጧቸው ይሁን ወይም ወቅ ብሏቸው ባይታወቅም ወልቃይት በሰላም ይመለሳል ብዬ አላስብም ሲሉ ተደምጠዋል። የአብይ መንግስት በጣም የተዳከመ ስለሆነ ከኤርትራና ከፋኖ ጋር ተጋብዘን እንገለብጠዋለን የሚሉ የህወሓት አመራሮችና መኮንኖች አሉ ሲሉ ጉድ ስሙ ሲሉ በኮሪደር የሚወራውን ጭምጭም አደባባይ አውጥተውታል። ከዚህ በተጨማሪም ወደ አዲስ አበባ ሊጓዙ ሲሉ ኤርፖርት ላይ ያጋጠማቸውን ጉዳይ አንስተዋል። ከሰሞኑ በጀነራል ታደሰ ወረደ ተተክተዋል ሲባሉ የነበሩት ጌታቸው መረጃውን አስተባብለው፣ እንዲሁም ሌሎች ጉዳዮችን አንስተው በሪዮት ሚዲያ ተከስተዋል። በቃለ መጠይቃቸውም ከወልቃይት እስከ ራያም ከፋኖስ ከኤርትራ በትግራይ ኃይሎች በኩል ያልተሰሙ መረጃዎችን በአደባባይ ዘርግፈዋል። የአማራ ኃይሎች ወልቃይትን በሰላም አይሰጡንም በሚል በኃይል ለመቆጣጠር ዝግጁነት መኖሩን ተናግረዋል። ከጠቅላይ ሚኒስትሩ ጋር ለመወያየት ወደ አዲስ አበባ ለማቅናት ወደ መቀሌ ኤርፖርት ሲያቀኑ የመታገት አደጋ ገጥሟቸው እንደነበርም ጠቁመዋል። መንገድ ላይ ኬላ ጥለው ያቆሟቸው አካላት ያሰቡት ጫን ያለ ነገር ለመፍጠር አስበው ነበር በማለት ሁኔታውን ያስታወሱት ጌታቸው አምልጠው እንደወጡ እንደተሰማቸው ተናግረዋል። በደብረ ጽዮን ገብረ ሚካኤል ቡድን በኩል እኔን የማገድ ፍላጎት መኖሩን በራሱ ፌዴራል መንግስት ጣልቃ ገብነት የሚያስጠይቅ ነው ብለዋል። ለፌዴራል መንግስት ያቀረቡት ጣልቃ የመግባት ጥያቄ መከላከያ በትግራይ እንዲሰማራ መሆኑን ተናግረዋል። በተለይ በኢትዮ ኤርትራ ድንበር አካባቢ ላይ መከላከያ ሰራዊት እንዲሰማራ እንደሚፈልጉ ጌታቸው ተናግረዋል። የመከላከያን ጣልቃ ገብነት የጠየቁት መፈንቅለ መንግስት ፈጽሟል ካሉት ቡድን ጀርባ የኤርትራ መንግስት አለ በሚል እንደሆነም አንስተዋል። በድንበር አካባቢ የደብረ ጽዮን ቡድንና የተወሰኑ ጀኔራሎች ከኤርትራ ጋር ያላቸውን ግንኙነት መከላከያ ጣልቃ ገብቶ ካላስቆመ ጦርነቱ የሚሆነው ትግራይ ውስጥ ነው ብለዋል። አሁን ባለው ሁኔታ ጦርነት የመቀስቀስ እድሉ በየቀኑ እየሰፋ ነው የሚል ግምገማ እንዳላቸው የጠቆሙት ጌታቸው መከላከያ ጣልቃ ካልገባ ትግራይ ትጎዳለች ብለዋል። የህዋትና ኤርትራን መንግስት ተባብሮ ጦርነት የመቀስቀስ ፍላጎት ማስቆም የሚቻለው መከላከያ ድንበር አካባቢ ሲሰፍር ነው የሚል እምነት እንዳላቸውም ጌታቸው ጠቁመዋል። ከደብረ ጽዮን ቡድን የፖለቲካና ወታደራዊ አመራሮች አንዳንዶች ከሻቢያ ጋር ሙሉ ትብብር ያላቸው መሆናቸውን ጌታቸው ተናግረዋል። ተቀናቃኞቻቸው የአብይ መንግስት በጣም የተዳከመ ስለሆነ ከኤርትራና ከፋኖ ጋር ተጋብዘን እንገለብጠዋለን እንደሚሉ ጌታቸው ተናግረዋል። የኢትዮጵያ መንግስት ለመጣል ከህዋት ፋኖ እና ኤርትራ ትብብር አያዋጣም የሚል ግምገማ እንዳላቸው የተናገሩት ጌታቸው ፋኖና ኤርትራ ለትግራይ ወዳጅ አይደሉም ብለዋል። ደብረ ጽዮን ቡድን ህወሓት ጊዜው አስተዳደሩን መቆጣጠር እንደምትችሉ ማሳየት አለባችሁ የሚል አቅጣጫ ከአስመራ ተሰጥቷቸው ነው ብለዋል። ወልቃይትን በሚመለከት በሰላም አይሰጡንም በሚል በኃይል የመቆጣጠር አዝማሚያም አለ ሲሉ ተደምጠዋል። ጌታቸው ወልቃይትን በሰላም ይሰጡናል የሚል እምነት እንደሌላቸው በመጠቆም በኃይል ተዋግተው ለማስመለስም ቢሆን ከፌዴራል መንግስቱ ጋር እየተነጋገርን መቀጠል አለብን የሚል እምነት እንዳላቸው ጠቁመዋል። በራይ ያላማጣ በኩል የአማራ ኃይሎች አስተዳደር ሲፈርስ የትግራይ ኃይሎች ከፍተኛ የታጠቀ ኃይል በማስገባታቸው ነገሮች ከታሰበው በላይ መቀየራቸውን ጌታቸው ተናግረዋል። ወደ አወዛጋቢ አካባቢዎች ሚሊሻ ብለን በርከት ያለ የታጠቀ ኃይል ለማስገባት ችግር አልነበረብንም በማለት የአማራ ኃይሎችን አስተዳደር አፍርሰው የራሳቸውን ለማስገባት የነበረውን አካሄድ አጋልጠዋል። ይህው ተዋጊዎች ሙሉ በሙሉ ትጥቅ መፍታት የሚፈጸመው የትግራይ ግዛታዊ አንድነት ሲረጋገጥ ብቻ ነው ብለው እንደሚያምኑም ጠቁመዋል። ትጥቅ መፍታቱ የሚፈጸ የተፈጸመው እንደ ወልቃይት ያሉ አካባቢዎችን ወደ ትግራይ በኃይል ለማስመለስ የሚያስችል ጦር ቀርቶ ነው ብለዋል። ለዚህም ህወሓት ካስመዘገበው 274 ሺህ ጦር መካከል 100 ሺህ ጦርን እንደ ተጠባባቂ ለማቆየት ስምምነት ላይ ተደርሶ እንደነበርም ተናግረዋል። ጌታቸው የጊዜው አስተዳደሩ ፕሬዚዳንት ሆነው እስከ ቀጠሉ ድረስ የትግራይ ግዛታዊ አንድነትን ለማስመለስ እንደሚታገሉ ተናግረዋል። ሁለት ዓመት ያስቆጠረው የትግራይ ጊዜው አስተዳደር ቀጣይ ምርጫ እስከሚደረግ ድረስ ተጨማሪ እድሜ እንደሚሰጠው ጌታቸው ጠቁመዋል። ጠቅላይ ሚኒስትሩ የጊዜው አስተዳደሩን የእስካሁኑን አፈጻጸም በመገምገም ተጨማሪ ጊዜ ለመስጠት ፍላጎት እንዳላቸው ነግረውኛል ብለዋል። አባይ በርሃ ላይ ሌላ ጉድ ተሰምቷል። የኦነግሸኔ እገታ መረብ እንብርት ነው የሚባልለት አባይ በርሃ ሌላ አሳዛኝ እገታ፣ ሌላ ልብ ሰባሪ ዜናን አስተናግደዋል። በትናንትናው ዕለት ወደ አማራ ክልል የሚጓዙ መንገደኞች መታገታቸው ነው የተሰማው። ስለ እገታው ኦነግሸኔ መግለጫ ወጣ ሲሆን በስፍራው የነበሩ የአይን እማኞችም ጥብቅ መረጃን አጋርተዋል። ከአዲስ አበባ ወደ ጎጃም በመጓዝ ላይ የነበሩ አንድ ባስ ሙሉ ሰላማዊ ሰዎች መንገድ ላይ መታገታቸው ተሰምተዋል። እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ወረ ወረዳም ልዩ ስሙ አሊ ዶሮ መውጫ ላይ መሆኑን የዋዜማ ዘገባ ያመላክታል። እገታው የተፈጸመው በተጠቀሰው ስፍራ ላይ አድፍጠው በነበሩ ታጣቂዎች መሆኑን የተገለጸ ሲሆን እገታው ቀን በቀን የተፈጸመ ነው ተብሏል። ታጣቂዎቹ ትናንት ሰኞ መጋቢ 8 ቀን 2017 ዓ.ም እኩለ ቀን ላይ የአንድ የህዝብ ማመላለሻ አውቶብስ ተሳፋሪዎችን በሙሉ አፍነው መውሰዳቸውን ዘገባው አመላክቷል። ታጣቂዎቹ እገታውን የፈጸሙት ከአዲስ አበባ ወደ አማራ ክልል ጎጃም ሲጓዝ በነበረ ፈለገ ጊዮን በተሰኘም የህዝብ ማመላለሻ ተጓዦች ላይ እንደሆነም የዋዜማ ምንጮች ተናግረዋል። ታጣቂዎቹ ከመንገድ ላይ አፍነው ከወሰዷቸው ተሳፋሪዎች መካከል በርካታ ሴቶች እንደሚገኙበት ተመላክቷል። በዚሁ ስፍራ በተደጋጋሚ ተመሳሳይ የእገታ ወንጀሎች እንደሚፈጸሙ የሚታወቅ ቢሆንም የመንገዱን ደህንነት ማስጠበቅና ዜጎችን ከእገታ ማስጣል የሚችል አካል አልተገኘም። በአካባቢው ከአዲስ አበባ ወደ ጎጃም፣ ከጎጃም ወደ አዲስ አበባ በሚያቀኑ ተጓዦች ላይ ተደጋጋሚ እገታዎች ተፈጽመው እስካሁን ድረስ የገቡበት ያልታወቁ ሰዎች አሉ ከእገታው በኋላ እድል የቀናቸው ሰዎች ሴቶች የተጠየቁትን ከፍተኛ ገንዘብ ከፍለው የተለቀቁ ቢኖሩም ለጾታዊ ጥቃት የተጋለጡ ሴቶች መኖራቸው ይታወቃል። ባለፈው 2016 ዓመተ ምህረት እንኳን ከደባርቅ ዩኒቨርሲቲ ወደ አዲስ አበባ ሲጓዙ የነበሩ የዩኒቨርሲቲ ተማሪዎች ታግተው እንደነበር ይታወሳል። ከታገቱ ተማሪዎች መካከል ገንዘብ ከፍለው የተለቀቁ እንዳሉ ሁሉ የተገደሉ መኖራቸውን በወቅቱ ሲዘገብ እንደነበር የሚታወስ ነው። በአካባቢው ሰላማዊ ተጓዦችን አግቶ ገንዘብ መቀበልና መግደል የዘወትር ስራ መሆኑን ተከትሎ በሰላማዊ ሰልፍ ጭምር ሲጠየቅ እንደነበር የሚታወስ ነው። ይሁን እንጂ የመንገዱን ደህንነት የማስጠበቅ ኃላፊነት ያለባቸው የፌዴራልና የኦሮሚያ ክልል መንግስታት ለጉዳዩ ትኩረት እንዳልሰጡት ይነገራል። ስለ አሁኑ እገታም ቢሆን የፌዴራል መንግስትም ይሁን እገታው የተፈጸመበት ኦሮሚያ ክልል ያለው ነገር የለም። የክልሉ ዜጎች የታገቱበት ያረጋ ከበደ አስተዳደርም ይህ ዘገባ እስከተጠናከረበት ሰዓት ድረስ ስለ እገታው ያለው ነገር የለም። በእነ አቶ ዮሐንስ ቦያለው የክስ መዝገብ አቃቢ ህግ ምስክሮችን ምስክርነት መስማት ጀመረ። የሽብር ወንጀል ክስ የቀረበባቸው የአማራ ክልል የምክር ቤት አባሉ አቶ ዮሐንስ ቦያለውን ጨምሮ የ51 ተከሳሾች የአቃቢ ሕግ ምስክሮች ምስክርነት መሰማት መጀመሩ ተገልጿል። በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት የአቃቢ ህግ ምስክሮች መስማት ጀምሯል። ከሳሽ አቃቢ ህግ ምስክሮች በፌዴራል ከፍተኛ ፍርድ ቤት የሕገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት ሰጥተዋል። ፍርድ ቤቱ የከሳሽ አቃቢ ህግ 21 ምስክሮችን ማዳመጥ የጀመረው ከባለፈው ባለፈው አርብ መጋቢት አምስት እስከ መጋቢት አስራ ሁለት ሁለት ሺ አስራ ሰባት ዓመተ ምሕረት ቀጠሮ ሰጥቶ ነበር። ይሁን እንጂ ባለፈው አርብ ሁሉም ተከሳሾች ፍርድ ቤት መቅረብ ባለመቻላቸው ምክንያት ሂደቱ ከትናንት መጋቢት ስምንት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ጀምሮ እንዲቀጥል መወሰኑንና ትናንት መጀመሩ ታውቋል። አቃቢ ህግ ያቀረባቸውን ምስክሮች የመንግስት የጸጥታ ኃይሎች እንደሚገኙበት ከተከሳሾች ጠበቆች መካከል አንዱ የሆኑት አቶ ሰለሞን ገዛኝ አስታውቀዋል። ትናንት በነበረው ምስክሮችን የማሰማት ሂደት አቃቢ ህግ የአራት ምስክሮች ች ቃል ለማሰማት ከችሎቱ እንደተፈቀደለት አቶ ሰለሞን አመላክተዋል። በመጀመሪያው ቀን ምስክርነት የማሰማት ሂደት አቃቢ ህግ ከባህር ዳር ከተማ ያስመጣውን የፌዴራል ፖሊስ አባልን ምስክርነት ማሰማቱን ጠበቃው ጠቁመዋል። መስካሪው የፌዴራል ፖሊስ አባል ላይ ስለደረሰው ጉዳት የምስክር ቃሉን የሰጠ ሲሆን ከተከሳሾች ጠበቆች መስቀለኛ ጥያቄዎች ቀርበውለት ምላሽ መስጠቱንም አቶ ሰለሞን ገልጸዋል። በነ ክርስቲያን ታደለ ላይ እስከ ቀጣይ አርብ ድረስ የሚሰማቸው የከሳሽ አቃቢ ምስክሮች ቃል ቀጣዩን የፍርድ ቤት ሂደት የሚያጤነው እንደሚሆንም ይጠበቃል። ከሁለት ዓመት ገደማ በኋላ በቀረበባቸው ክስ ላይ የምስክር ቃል መስማት የጀመሩት ተከሳሾች በሚያቀርቡት መከራከሪያና የፍርድ ቤቱ ውሳኔ ተጠባቂ ነው። የእምነት ቃላቸውን ከዚህ በፊት በችሎቱ የሰጡት 16ቱም ተከሳሾች በአቃቢ ህግ የተመሰረተብን ክስ የሐሰት ነው፣ ወንጀሉንም አልፈጸምንም ሲሉ መከራከራቸው ይታወሳል። ከፋኖ እንቅስቃሴ ጋር በተያያዘ ሁለት ዓመት ገደማ በስር ላይ የሚገኙ የአማራ ፖለቲከኞች ገዢው መንግስት በማንነታችን ምክንያት የፖለቲከ ከፍተኛ እስረኛ አድርጎናል ሲሉ ተከራክረዋል። ጥር 29 ቀን 2017 ዓ.ም በዋላው ችሎት የእምነት ክህደት ቃላቸውን የሰጡ የአማራ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ቦያሌው የሽብር ቡድን አመራር በመሆን በማደራጀት ስትራቴጂ ሰነድ በማዘጋጀትና ጽንፈኛ የሆነውን ፋኖን በመምራት የሽብር ወንጀል ፈጽሟል የሚሉ ክሶች በፈጠራ የተሞሉ ናቸው፣ መረጃ አልባና ከእውነት የራቀ ነው ሲሉ ቃላቸውን መስጠታቸው ይታወሳል። በተመሳሳይ የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ የቀረበባቸውን ክስ አስተባብለው የአማራ ሕዝብ የሚያነሳቸውን የሕልውና ጥያቄዎች በይፋ በማቅረቤ በሕዝቤ ላይ የሚደርሰውን ግፍና በደል በማስረጃ በመሞገቴ ለእስር ተዳርጌ ያለው በማለት መከራከራቸው ይታወሳል። እስራኤል በጋዛ ሰርጽ ባካሄደችው ከባድ ድብደባ ከ330 በላይ ሰዎች መገደላቸው ተገለጸ። የእስራኤል ጦር በጋዛ ሰርጽ መጠነ ሰፊ ጥቃቶችን እያካሄደ መሆኑን ሲገልጽ የሐማስ ጤና ሚኒስተር ደግሞ በጥቃቱ 330 ፍልስጤማውያን መገደላቸውን ገለጸ። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ገልጸዋል። በጥቃቱ የጋዛ ሰርጽ አገር ውስጥ ጉዳዮች ሚኒስትር የሆኑት የሐማስ ከፍተኛ የደህንነት ባለስልጣን መሐመድ አቡ ዋፋ መገደላቸው ተነግሮ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛው የአየር ድብደባ ነው ተብሏል። የጋዛ የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መደረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የአይን ምስክሮች ተናግረዋል። እንደ አይን ምስክሮቹ ገለጻ ከሆነ ከ20 በላይ እስራኤል ጦር አውሮፕላኖችን ተመልክተዋል። አውሮፕላኖቹ በጋዛ ከተማ ራፋ ካን ዩንስ ኢላማዎቻቸው ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስቴር እስራኤል ካትስ ጥቃቱን እንዲፈጸም ዛሬ ጥዋት ማዘዛቸውን የጠቅላይ ሚኒስትር ጽህፈት ቤት መግለጫ አስታውቋል። እስራኤል ጥቃቱን የፈጸመችው ሐማስ ታጋቾቻችንን ለመልቀቅ በተደጋጋሚ እንቢተኛ በመሆኑ ነው ብላለች። እንዲሁም ከአሜሪካው ፕሬዚዳንት መልክተኛ ስቲቭ ዊትኮፍ እና ከአደራዳሪዎቹ የቀረበለትን ምክር ሀሳብ በሙሉ ውድቅ ማድረጉን ተከትሎ ነው ተብሏል። እስራኤል ከአሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃም አጠናክራ ትቀጥላለች ተብሏል። የጥቃቱ እቅድ በሳምንት መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖሊ ከአመራሩ ተቀባይነት አግኝቷል ተብሏል። ሐማስ እስራኤል የተኩስ አቁም ስምምነቱን ጥሳለች ሲል በወነጀለበት ቁጣ የተቀላቀለበት ምላሽ ሰጥቷል። አክሎም እስራኤል በጋዛ የሚገኙትን የተቀሩትን እስራኤላውያን ታጋቾች ላልታወቀ ጣፈንታ አጋልጣቸዋለች ብሏል። ሐማስ ይህንን ይበል እንጂ የተባበሩት መንግሥታት ጣልቃ እንዲገባ ከመጠየቅ ባለፈ ጦርነቱ እንደሚቀጥል ያለው ነገር የለም። ዳግም ያገረሸው የጋዛ ሰርጥ ጦርነት አሜሪካ በየመኑ አማጺ ቡድን ሁቲ ላይ ከጀመረችው ጠንካራ ጥቃት ጋር ተዳምሮ ቀጠናውን ዳግም አውኮታል።